የተከበሩ ሻምበል ለማጉያ ሰዓሊ ለማጉያ ምክንያት በመሆኑ ስለ ሰዓሊ ከዚህ በፊት ከጻፍኩት ወይም ከዛ አንዱን ለገብረ ክርስቶስ ደስታ የጻፍኩትን ነው ማለት ብላችሁ። ገብረ ክርስቶስ ከስዕል ጥበቡ በተጨማሪ በጥሩ ገጣሚነቱ ብዙዎቻችን እናውቀዋለን። እኔ ደግሞ በጣም ካድናቂዎቹ አንዱ ነኝ። እንደምታውቁት ሰዓሊ ገብረ ክርስቶስ ደስታ የስል ጥበብ ትምህርት ቤት አስተማሪ ነበር። በአንድ ወቅት አንደኛው ተማሪውን ስዕሎች እንዲሰራ አዞት ያ ተማሪው የሳለው ስዕል ክርስቶስን ጥቁር አድርጎ ወይም አፍሪካዊ መልክ ሰጥቶት ነበር የሳለው። በዚህ ጊዜ ገብረ ክርስቶስ ደስታ ያን ስዕል ያይና ይህን ስዕል ለምንድን ነው ጥቁር አድርገህ የሳልከው? ይለዋል። በዚህ ጊዜ ተማሪው ክርስቶስ ፈረንጅ ሊሆን አይችልም፣ ምክንያቱም ፈረንጆች በጣም ጨካኝ ናቸው እና ክርስቶስ ጥቁር ነው ብዬ ስለማምን ክርስቶስን ጥቁር አድርጌ ስየዋለሁ ይለዋል። በዚህ ጊዜ ሰዓሊው ክርስቶስ ኮ የተሰቀለው በደሙ ነው እኛን ያዳነል በደሙ ነው እንጂ በቀለሙ አይነት አይደለም ብሎ ቅር በመሰኘት ቤቱ ገብቶ የክርስቶስን ስዕል በቀይ ቀለም ብቻ ወይም በደም በሚመስል ክርስቶስ በደሙ ተሰቅሎ ሰው ማዳኑን ፍቅር ደግሞ ከየትኛውም ከዜግነትም ከዘርም በላይ የሆነ አገር የሌለው ትልቅ ሀሳብ እንደሆነ ያሳየበት ነው። በዚህ ተነሳስቼ ነበር የጻፍኩትና ለማንበብ እጀምራለሁ። ክርስቶስ ወገብረ ክርስቶስ። እዩት ይሄን ጠቢብ ሸራው እስኪ ደማ፣ በቀይ እየወጋ በደም እየሳለው፣ እንጨት አመሳቅለው ዳግም ክርስቶስን ጨርቁ ላይ ሰቀለው። ቀራኒዮ ሆነ የወጠረው ሸራ፣ ጎሎጎታ ሆነ የወጠረው ሸራ፣ አሁን እስኪመስል ስቃዩ ያስፈራ፣ አሁን እስኪ መስል ስቃዩ ያስፈራ ደም ከደም አረገው አበዛበት ጣረ ብሩሹን አሹሎት እንደጎኑ ጦር እየወጋ ሳለው በጣም ጨከነበት። ገብረ ክርስቶስም ክርስቶስ ላይ ከፋ የቆዳው አይነቱ በደም ተከልሎ ዘሩ እስከሚጠፋ እየወጋ ሳለው እየሳለ ወጋው ዘሩ እስከማይለይ መልኩ ዝም ብሎ ደሙ እስከሚናገር የትም ያለ ፍቅር እንዳይኖረው አገር እንዳንለው ፈረንጅ እንዳንለው ጥቁር እንዳንለው ቀይ በመስቀል ላይ ሞቶ ያየውን ስቃይ በቆዳ በቀለም እንዳናሳንሰው በደሙ ተሰቅሎ ሰው ያዳነውን ሰው ከቀናት ባንዱ እለት ሰዎች ሲሟገቱ በቀለሙ ጉዳይ ሲከራከሩበት በተመጻዳቂ የምሁር አንደበት በአንዱ አፍ ሲጠቁር በአንዱ አፍ ሲነጣ መታገስ አቃተው ሰዓሊው ተቆጣ። ስሜቱ ገንፍሎ በብሩስ ጫፍ ወጣ ሀሳቡን የሚገልጽ ቀለም እስከሚያጣ ሸራ ላይ ሰቀለው እንጨት አመሳቅሎ አለ አለህ አለው ፍቅርን ስሎ ስሎ ስሎ ስሎ ስሎ ፍቅርን ስሎ ስሎ በሳለው እየወጋ በደማው እየቀባ ክርስቶስ ደሙ እንጂ ዘሮ አልተሰቀለም እንጨቱ ላይ ያለው እውነት ይሄ አይደለም እያለ እስኪናገር የስዕሏን አንደበት ገብረ ክርስቶስም ለክርስቶስ ሚሆን ቀለም እስኪያልቅበት በነጩ ሸራ ላይ እስካሁን የሚወርድ ደም አፈሰስበት። ቀለም፣ ቀይ ቀለም፣ የደም ቀለም የጥላ ቀለም የሁሉም ነው እንጂ የማንም አይደለም። ፍቅር ዘር አይደለም። ለሳሌ ገብረ ክርስቶስ ተጻፈ ታህሳስ 2001። አመሰግናለሁ። ቺኛዋ ግጥም የሊስትሮ ቃዬ ትላለች። የሊስትሮ ቃዬ ረሃቤ ቢከሰኝ ባዶ ሆዴን አይቶ አፌ መሰከረ ችሎት ላይ አዛግቶ በህይወት ፍርድ ቤት የተሾሙት ዳኛም መጽሐፉን ሲገልጹ ያልሰራ አይብላ ይል ነበር አንቀጹ። ይህንን ስትሰማ ፈጥና መጣችና ሆና ጠበቃዬ ከፍርድ አዳነችኝ፣ የሊስትሮ ቃዬ። እኔም እሷን ይዤ አንገቴን ለስራ ጎንበስ እንዳረኩት ችግሬን በብሩሽ ሲጠረግ አየሁት። የኩራቴን ቀንበር በጥሼ ስጥለው ከእጄ ላይ ወደዛ፣ እንኳን የሰው ጫማው የኔም ፊቴ ወዛ። በአመታት ቀጠሮ ከጊዜ በኋላ የሚዋለው ችሎት ጥረቴን አየና ቢፈርድልኝ ሀብት፣ ከትቢያ ተነስተው እንዲሉ ከማማ፣ እኔም በተራዬ ከላይ ተቀምጬ አስጠረግኩኝ ጫማ። ታዲያ ምን ያደርጋል ባለውለታዬን ክብሬ ነሽ እያልኳት ከስር ያነሳችኝ የሊስትሮ ቃዬን ከላይ ረገጥኳት። እንግዲህ አዝናለሁ በጣሙን አዝናለሁ ውዷ የሊስትሮ ቃዬ፣ ምንም እንኳን ብትወኝ ባለውለታዬ፣ በጫማ ስረክትሽ አይክፋሽ። ግድ የለም ባታወቂው ነው እንጂ ለዋልላት ሁሉ እንደዚህ ናት ዓለም። በርበሬው አጨሰኝ ይላል። የአግድም አግድም እጄ ብዙ ተመክሬ አልሰማም ስላልኩኝ በእናቴ ምድጃ ቁልቁል ተደፍቄ በርበሬ ታጠንኩኝ። ባይኖቼ እያነባው ባፌ እያስነጠስኩኝ እንደምንም ብዬ እናቴን በመሀል እንዲስል ጠየቅኩኝ። አባዬ ልጅ ሳይሆን በእድሜ እየበለጠን ምን አጥፍቶ ይሆን ሲጋራ የሚታጠን ብዬ በጠይቃት ጸጉሬን ጨምድዳ ደፍቃኝ ወደ ጭሱ ዝም ብለህ ታጠን ለየት ይላል ሱ ከህሊናዋ አደብ ሲጣላ ከራሱ ገላጋይ አቶ ነው ባፍና ባፍንጫው የሚወጣው ጭሱ እናትና አባቱ እንዳንተ በጊዜ ቢያጥኑት በርበሬ ብርቅ አይሆንም ነበር ለትም ባሁ ዛሬ ዛሬም ያንተን ጥጋብ ልክ ካላገባው የበርበሬ ጭሱ ትንሽ ከፍ ስትል ጥብስ አለ ከሱ ቶሎ ካልተዘጋ ያመል በራፍህ ይገባል ሲጋራ በማልጣትህ አለችና እናቴ ደግማ ወደ ጭሱ አንድ ቤት መልሰኝ የወደፊቱን ሱስ ነቅሎ እያስነጠሰኝ ሲጋራ እንዳላጨስ በርበሬዋ ጨሰኝ። ገንዘብሽ ነኝ በማሐረብ ቋጥረሽ ከጉያሽ አስቀምጭኝ ምንም አትቆጥብኝ። መስሎሽ የምታጭኝ እንዳሻሽ አባክኝ። እኔ ላንቺ አላልቅም፣ እታዘዝሻለሁ በተቻለኝ አቅም። አውጥተሽ ክፈኝ ለፈለግሽው ነገር፣ እኔማ ብርሽ ነኝ እንዳልከራከር ጊዜ አልፎብኝ። እንኳን የማረባ በሆን ምንም የማልገዛ ሞቼም እንድጠቅምሽ ከአንገትሽ ላድርግኝ እንደ ማርትሬዛ ሞቶ ማሸነፍ ይላል ይሄኛው ፈሪ ሸሽቶ ሲድን ባፉ ሊሾምበት ሺገዳይ ነኝ ይላል ሺሟች በሌለበት በየጦሩ ሜዳ በየትግሉ አቀበት ጀግናው ሞቶ አልቆ ማን ይመስክርበት? የኋሊት ተኪዶም ፋኖ በዋለበት ሬሳ ቢቆጠር የሞተ ካለ እንጂ በቃላቱ ጠጠር አንድም ሰው ላይ ይገኝ እሱ ጦር የወጋው አላዩም ብሎ ነው ለቀሪ የሚያወጋው። እኛም ሁልጊዜ የተረፋ ግነን የሞተ እየረሳን ፈሪ በምላሱ ሰላም ከሚነሳን ገዳይ ብቻ ማድነቅ እንዳይሆነብን ሱስ ሞቶ ማሸነፍን እንማርከ ኢየሱስ። ሸማኔ ሰው ሸማኔ ሰው ጥጡን በጠሰ የአገሬ ሰው ጃኖ ለበሰ። በክራር ክር የጥበብ ሸማ እኔም ሰራው ነጠላ ዜማ ክሬ እስኪሆን ባለሙሉ ባለም ድርብ ጥለት ነጠላይን በሉስ ክስ ታውረዱበት ከሩቅ ይሰማኛል የቤተ ክርስቲያን ደውል ነፍስን የሚያማልል ልብን የሚያባብል እንደ አዲስ የሆነ እንደ አዋጅ የሆነ ከቀን ሁሉ ጠዋት እሁድ የገነነ ከእለት ሁሉ ግዕዝ እሁድ የገነነ ማለዳ ሰንጥቆ የሚያስገመግም ሰመመን መሳይ ድምፅ ከሩቅ የሚሰማ ቀላቅሎ የያዘ የካህናት ወረብ የካህናት ዜማ ነፋስ የሚያመጣው አልፎ አልፎ ሽው የሚል ተነስ ቀድስ የሚል አዳም የትነህ የሚል አፍላ ጠዋት ሆኖ ሰማይ ከመሬት ጋር ሊላቀቅ ሲደማ ሳሮች እንዳጤዙ ምንጩ ሳይነከር ቀኑ አዲስ እንዳለ ከማለዳ ወፎች ድምጽ በልጦ በንፋስ ከሚጋጁ የዛፎች ድምጽ በልጦ ከሩቅ የሚመጣው የደወል ቤት ጩኸት የካህናት ዜማ አየሩን ሰንጥቆ ንጋት ላይ ሲሰማ ተንስኡ ስል ገና ልቤን አሸፈተው የቆየ ስሜቴን ማህሌት ያደረ የቄሳፍ ሸተተው ደሞ ያምስላቸው የቄሶቹ አቋቋም አደራደራቸው የተክሌ ዝማሜ ሸምበቆ ስልታቸው በዓይነ ሕሊናዬ ድቅን እያለብኝ ቅዝዝ ያደርገኛል አዳም የትነህ ይለኛል። እንዲህ ሲነጋጋ እሁድ ሊሆን ቀኑ ሰማይ ወገግ ሲል ከደብሩ ምሰሶች የውስጠኛው ክፍል ከታቦት ማደሪያው ያጎበር ክፍልፋይ ከጣሪያው ስዕል ስር ልቆ ለመሰማት በሚጥር ትናጋ የዜማ ውድድር በአንገታቸው ዙሪያ አግድም ባሰመረው የቄሶቹ ደም ስር የሽክም ተገፍቶ የሚወጣው ዜማ ጮሆ ኑሮ ኑሮ ልቆ ኑሮ ኑሮ ድንገት ጸጥ እያለ በሚቆየው ፋታ የጣነ መጐሩ ወዲያ ወዲያን ክርት ልዩ ቅጭልጭልታ በመሃል ብቅ ሲል የሚሰጠው ሰላም የሚፈጥረው ደስታ በጆሮዬ ነፍሶ አሁን እስኪ መስል ድንግጥ ያደርገኛል አዳም የትነ ይለኛል። ወዲያው ደግሞ ድንገት እጣን በነካካ የካህናት መዳፍ ተገልጦ ከተኛው የብራና መጻፍ ከቀይና ጥቁር የፊደላት ቆሎ ባይን እየዘገኑ ላንቃላ የውሮ ከሰማያት አምባ ከአርያም ሰፈር ተጭኖ ደመና በዜማ መሳፈር መሄድ መሄድ መሄድ መሄድ ያሰኘኛል መዝለቅ ከአድማሱ ስር ከጸባውት አምባ ከአርያም ቅጥር ብቻ እንደ ጥንቱ ሁሉ ለመሆን ያምረኛል። ያኔ ቅስና የሳይፈርስ ለብዙ ዘመናት በድንግልናዬ እንደ ጽናው ሁሉ ሰርክ ሳደገድግ ከደብር ሳልጠፋ ከቅዳሴ ምላሽ ከጸበር ዳር ቆሜ ድዌ ላሰልፍ ስደክም ስለፋ ነፍሴን ላለመልም ስጋዬን ሳረትም እንደ ኖርኩት ሁሉ እንደ ያኔ ሁሉ ለመሆን ያምረኛል። ደግሞ በአፍላነቴ በልጅነት ጊዜ ማለዳ ነቅቼ በሳር ውስጥ መሃል ባለ ቀጭን መንገድ በልጅ ግሬ ሮጬ ከደብሩ ጉብታ ከደውል ቤት እጄ በላብ የጠቆረ ገመድ ስወዘውዝ እጅ አልደርስ እያለኝ በግርጣቴ ቆሜ የቤቱን ወጋግራ ጉድ ፈልጌ ሲይዝ ያ በልጅነት የሆንኩት አኳኋኔ ሁሉ ድቅን ይልብኛል። አዳም የትነህ ይለኛል። ዳሩ ምን ሊፈይድ የከሰ መጣ ጊዜ አልፎበት ጡምነቱን ያጣ አውራጅ ያጣ ቋንጣ መቼ ምች ይወት መስቀሏ ብዙ ነው ታግላ ላትረታ ጸሯን ላታስ ገብረው ከዓለም ጋር ግብግብ ትወዳለች ተመንጥፋ ልትሄድ ለኑሮም ሳትመች ዛሬም ማኔ ቅስና የፈርሶ ድንግልና የተደሶ ጥምጣሜን ከፈታው ስንት ዘመን አለኝ እንዲያው ብቻ ድንገት የጠዋቱ ደውል ማለዳ ቀስቅሶ አዳም የት ነህ አለኝ። እናም አውቆ የተኛን ሰው አይሰማም እንዲሉ የዛሬውን ደውል አልሰማሁም አሉ የኔ ትዝታዎች የድሮ ቀኖቼ እንግዲህ ዝም በሉ ልቤ እንዳደላችሁ ለስጋዬ እንዳሁን ዓለም ቁብ እንዳላት ልትመለስበት ለነፍሴም ቀን አላት ያ እስኪ ሆንላት ይህ እንዳይበስባት የድሮ ቀኖቼ እየነካካችሁ አትኑብኝ ጠላት ልሸፋፈንና አውቆ ልተኛበት የዛሬው እንደውል አልሰማሁም ልበል የደብረ እድገቴ የቄስ ሁኔታዬ ትዝታይም ዝምበል ግን ከሩቅ ይሰማኛል የቤተ እስኪያን ደውል ነፋስ የሚያመጣው አልፎ አልፎ ሽው የሚል ተነስ ቀድስ የሚል አዳም የትነህ የሚል ሾለያ ነጭ ጠላ የሚል ዘፈን ብዙዎቻችን እናውቃለን ይመስለኛል። የአርቲስት ላንገስ ዘፈን ሾለያ ነጭ ጠላ ጥላ ይላል። የግጥሙ ርዕስ በፍቅር ሲጠጡት በላይ በላይ ቀርተው በሸክም ሊወጡ በራስ እግር ገብተው እህል ነው ገብስ ነው ደሞ ነጭ ጠላ መቼ ሰው ይጎዳል። እያሉ ሲጠጡት ጊዜውም ይሄዳል ሰዓቱም ይነጉዳል። ይመሻል ይመሻል ሊመሻል ሊመሻል ነገር ይበላሻል በስተ መጨረሻ እኒያ ባልንጀሮች በአንድ ላይ የመጡ በነገር ተጓስመው ለየብቻ ወጡ። ገና ሲጀምሩ ደግ ነው ያሉት፣ ገብስ መስሎ ማያጣላ ጦር ሆኖ አዋጋቸው ሾላ ያነጭ ጠላ። ከፍጥረት ጋር ያለን መተያየትና ያለንን የነፍሳችንን አንደበት የነፍሳችንን ቋንቋ ምናልባት ብዙዎቻችን በምድር ላይ ስኖር ዘግት ነው ነው የምንኖረው እይታችንን በገደብነው ቁጥር እቺም ዓለም ሚስጥሯን ትቆጥበብናለች። እኔ ከመረመርኩትና ብዙዎች ምናልባት እብልባቸው ከሚጠይቃቸው አንዳንድ ሚስጢሮች አንዱ የሆነውን መርጬ ነው እዚጋ ለማቅረብ የሞከርኩት። ሙሉ ጨረቃ ይላል ክብ ትልቅ ረቂቅ ሚስጢር ሌት የጻፈው አልቦ ቁጥር የሰማይ ከል ነጭ ነጥብ ጌጥን ጉዳይ የመናፍስት የዛሩላጅ ሚስጢር ሙዳይ ያልተፈታ የተፈጥሮ ስውር ቅኔ ያልገደመ ሰው ሌት ምናኔ እኩለ ሌሊት ላይ ሙሉ ጨረቃ ሲያይ ሰው ተንከባለለ ቆሌው ባሰ አመድቃመ ፍም ከሰል ነከሰ ጮኸ አጓራ ተደብቆ አስፈራ ከተኩላና ከጅብ የቅንዝር ተዳራ። አንዳች ነገር ድንገት ሆኗል ከሰው መንፈስ ተመሳጥሮ ከፍጥረት ጋር ተነጋግሮ በሙሉ ጨረቃ ቀጠሮ ሰው ምንም አያውቅም፣ ምንድነው ይህ ነገር ብሎም አይጠይቅም። ንቆታል ትቶታል መስሎት ባለበረት የሕፃናት ዓለም የጂኒዎች ተረት ግማሹ ጨረቃ ሙሉ የሆነለት ደስ ይላል ነው እንጂ አይል የሚያስፈራል። በባህር ዳርቻ ተቃቅፎ ይዞራል ፍቅርን ይማማላል ቃል ኪዳን ሊያስር ካሻው ላይ ቆሞ ሙሉ ጨረቃ ስር ሙሉ ጨረቃ ግን ሙሉ ሚስጥር ይዞ ያልተተነተነ በሰው ሲተረጎም ያምራል ብቻ ሆነ ሙሉ ጨረቃ የዲዳ ሌት ቋንቋ የፍጥረት አፍ ትርታሪ የባቢሎን ጉራማይሌ ልሳን ሻሪ የአንድ ቋንቋ ትንግርት ለኮከብ ሰማይ ሰራዊት ለሰው ለእንስሳ ላራዊት የመንፈስ ግርሻት ሹመኛ የፀሐይ ዙፋን ተረኛ ሙሉ ጨረቃ የሌትቹ የሰው የአይኑ ተቃራኒ ግራ መደብ ግልባጩ በነጩ ላይ ጥቁር ሳይሆን በጥቁሩ ላይ ሆኖ ነጩ ድንገት ሲያይኝ እኔም ሳየው ከላይ ሰማይ በሙሉ አይኑ ሚንቀለቀል ሚስጥር አየው ከብሌኑ አንዳች ነገር የሚናገር የሚመስል የሚያስፈራ ከላሎና ከዛሩላጅ የሚዳራ ከመናፍስ የሚጠራራ ከላይ ሰማይ ታች ድረስ የሚመላለስ እሳት አካል ክንፈ የሎት ስውር ፈረስ ብቻ ድንገት አየው የተፈጥሮን ስውር ቅኔ ድብቅ ሚስጥር በሚያበራ ዜሮ መሳይ ሙሉ ቁጥር አየው አዎ አየው ከባህር ጋር ቋንቋ እንዳለው ከነፋስ ጋር ቅኔ እንዳለው ከእሳት ጋር ቋንቋ እንዳለው ከአፈር ጋር ሰም እንዳለው አዎ አየው፣ አዎ አለው አንዳች ሚስጥር፣ ይህን ነጭ ማሾ ሲፈካ ሲደምቅ፣ ሲላላ ሲጠብቅ፣ ሲተንሽ ሲጠልቅ፣ ከላይ ብቻ አይተ ነው ብንልም ውበት ነው ሚስጥሩ፣ ቢገለጥ ነገሩ ወዲህ ነው፣ ግማሹም ያልገባን ሙሉ ጨረቃ ነው።